እኔ አሁን ሰሞኑን ስለ ስዕል ውይይት ነበር፣ በየመድረኩ ላይ የሚቤታች ስዕል ተቀደደ። ምክንያቱም መጀመሪያ ይችል ስዕል ከመቀደዷ በፊት እሷ የሚነግራ ታታ ነው እንጂ ህሊናዋ ተቀዷል። እኔ ብዙ ጊዜ ተናግር ያለው እኔ ከእነሱ ጋር አፍ የምንካፈትበት የሞራላችንም እውቀታችን ደረጃችንም አይፈቅድልም። የተጣራ የፍርድ ቀን ይመጣል። እንዲህ እንደተገፋን እንደተበደን እንዳነባን አንኖርም። አንገት እንደደፋን አንኖርም። ካህናት፣ የእግዚአብሔር ቤተሰቦች፣ ምእመናን እንዴት ዋለ እንዴት አደራችሁ? እንዴት አደራችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚነግረን መኖር በምንችለው መጠን የሚያስተምረን አባታችንም አምላካችንም እግዚአብሔር ስላደረገልን ነገር ሁሉ ክብርና ምስጋና ይግባው። እናንተ የምሰሙት እኛ የምንናገረው አይንሳን፣ አይንሳችሁ። እግዚአብሔር አንደበታችንን ይፍታ ጆሮአችሁን ይክፈት በመላ በግምት በይመስለኛል የግል ሀሳባችን እንዳናፈስባችሁ ጆሮአችሁን ይጠብቅ አንደበታችንንም ይቆጣጠር እግዚአብሔር። በመጀመሪያ ደረጃ መምህር እንዳሉት ይቅርታ ይቅርታ ጠይቂያለሁ። እኔ ግን መንገዱ መጥቶ ይቅርታ ቢጠይቃችሁ እውነቱን ለመናገር እኔ አይደለሁ እንደምታውቁት፣ ኢትዮጵያ መንገድና አስተሳሰባችን መንገዳችን ጠማማ፣ የዛ ውጤት ነው ጠቅላላ አስተሳሰብ ሳይሰራ መንገድ አይሰራም። መንገድ ቢሰራም አስተሳሰቡ ያልተሰራ ህዝብ ይደባደብበታል እንጂ አይንሸራሸርበትም እና መንገዱ ተበላሽቶ ተዘጋግቶብኝ ነው በድጋሚ ይቅርታል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተሰራች የተለካች፣ ተበጥና ተለክታ ከዚህ አትለፊ ከመኢት ተአደው ሞሰና ከልኳ ከመስመሯ እንዳታልፍ ማንም ትዝ ያለውን እንዳያወራ የገመተውን እንዳይቀባጥር የተመኘውን ሁሉ እንዳይለፈልፍ የተለካ የተመጠነ የተወሰነ የተሰፈረ ህግ ያላት ቤተ ክርስቲያን ናት። ግጻዌ የሚባል መጽሐፍ አለን በቤተ ክርስቲያናችን። ደናደራችሁ እየሰማችሁ ነው። ግጻዌ የሚባል መጽሐፍ አለ። መጽሐፈ ግጻዌ ይባላል። ይሄ በየሳምንቱ ሶስት ሀሳቦች አሉበት። አንደኛ የክብረ በዓል ስለ ክብረ በዓል የሚናገር አለበት። ክብረ በዓል ማለት በዓመት የምናነግሳቸው ታላላቅ በዓላት እንደ ትንሣኤ እንደ ልደት እንደ ጥምቀት ያሉ እንደ ታሳስ ገብርኤል እንደ ህዳር ሚካኤል እንደዚህ አይነቶቹን የክብረ በዓላቱን ምን እንዘምር፣ ምን እንስበክ፣ ምን እናንብብ፣ ምን እንቀድስ፣ ምን የሚለውን ተሰፍሮ ተለክቶ ተቆጥሮ ተቀምጧል። በሁለተኛ ደረጃ የወር በዓል ይባላል። ልክ አሁን ዛሬ ቅዱስ ጊዮርጊስ ነው፣ የወር በዓል ነው። ክብረ በዓሉ በሚያዚያ ነው፣ ገና ነው። ይሄን በሚመለከትም የተዘጋጃለን። በሶስተኛ ደረጃ የሰንበት አለ። በአመት 52 ሰንበታት አሉ። ለመኮን የሚባል ለመኮን የሚባል ደግሞ ሌላ ተጨማሪ አለ። ከዚያ ጋር ሲቆጣ ወደ 80 የሚደርሱ መዝሙሮች አሉ። በዛ ልክ ደግሞ ከአራቱ ወንጌላውያን ከአራቱ፣ ከማቴዎስ፣ ከማርቆስ፣ ከሉቃስ፣ ከዮሐንስ ተቆንጦ የወጣ ከቅዱስ ጳውሎስ 14 መልእክቶች፣ ከሰባቱ መልእክታት ከግብረ ሐዋርያትም ደግሞ እንደገና የምናነበው የተሰፈረ የተለካ የተቆጠረ ምንም ማለት ያ የሚገለጥበት ግጻዌ ይባላል መጽሐፉ። በግጻዌ መሰረት ዛሬ ዘመነ ጽጌ ውስጥ ነው ያለነው። በዘመነ ጽጌ ከሚዘመሩ መዝሙሮች መካከል አንደኛው ላይ ደርሰናል። ዛሬ ሰንበት ነው። ቅድም እንዳልኳቸው ለዛሬው የተመደበ ወንጌል የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ነው። ምናልባት መይመና መይመናል ይሄ ለምን ይጠቅማል ካላችሁ፣ ይሄ ወንጌል በዛሬው ቀን በመላው ዓለም ባለችው ቤተ ክርስቲያን የተነበበው ይህ ወንጌል ነው። አሜሪካ ብትሄዱ፣ አውሮፓ፣ አፍሪካ ብትሄዱ፣ እዚህ ሀገር አስመራ ብትሄዱ፣ መቀሌ፣ ባህር ዳር ብትሄዱ፣ አዋሳ የተነበበው ይሄ ወንጌል ነው። ይሄ ለምን ይጠቅማል ሲባል ሰዎች የግል ሀሳባቸው እንዳይጨምሩ፣ የግል ፍላጎታቸው እንዳይጨምሩ፣ ሌሎቹን ሃይማኖቶች እድ እንደበላው በሱ የበታተና ማዕከላዊነትን ማጣት ነው። ኦርቶዶክስ የተዋሉ ተዋሕዶ ቤተ ክርስቲያን ማዕከላዊነት ያላት ቤተ ክርስቲያን፣ በፓትርያርክ የምትመራ ሲኖዶስ ያላት ጳጳሳት ያሏት ሀገረ ስብከት አጥቢያ ያላት ከታች እስከ ላይ ድረስ መዋቅር የተዘረጋለት የሚገርማቸው መንግስት፣ በአውራጃ ወረዳ ክፍለ ሀገር ብሎ እንዲያስተዳደር ልክና መልክ ከመያዙ በፊት አስቀድጋ አስቀድማ ልክና መልኩን ያሳየስ አስተዳደሩን ያስተማረች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነው። ስለዚህ አሁን ቅድም እንደተናገርኩት ዛሬ የተነበበ ወንጌል የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ነው። እንደምታውቁት ጌታ ከጽንስ ጀምሮ እስከሚያርግ ድረስ 33 ዓመት ከሶስት ወር በምድር ላይ ሲኖር ያስተማረው ጥልቅ ትምህርት ያደረቀው ድንቅ ተአምር የሰራው በጎ ስራ በአራቱ ወንጌላውያን ተጽፏል በማቴዎስ በማርቆስ በሉቃስና በዮሐንስ እነዚህ አራት ወንጌሎች በጥቅሉ 89 ምዕራፎች አሏቸው የጌታ ትምህርት ያልቀለለ ያልከበደ ከአቅም በላይ ሆኖ የማያስጨንቅ ከአቅም በታች ሆኖም የማይናቅ ልብ የሚመታ ህይወት የሚለውጥ የጌታን ትምህርት ሰምተው ራሳቸውን ያልጠየቁ ሰዎች አሉ ክፉ ሰዎች ካልሆኑ የዘጉ የቆለፉ ሰዎች ካልሆኑ በስተቀር የጌታ ትምህርት ቅድም እንዳልኳቸው የተወሳሰበ አይደለም። የረቀቀ የመጠቀም አይደለም። በሰዎች አይምሮ አስተሳሰብ ልክ ተሰፎ ተለክቶ የተሰራ። ስለዚህ ትምህርቱ ምሳሌ ሁለት አይነት ትምህርት ነው። አንደኛው ደረቅ ትምህርት ይባላል። ሁለተኛው ምሳሌያዊ ትምህርት ይባላል። በአብዛኛው ምሳሌያዊ ትምህርት ይቀለዋል። የሚገርማችሁ ነገር ሁሽና ገብቶ ጓዳ ገብቶ በእርሾ መስሎ አስተምሯል። ወንዝ ወርዶ በአሳውና አሳው በሚጠመድበት መረቡ መስሎ አስተምሯል። ሱቅ ገብቶ በነጋዴዎች ቁሳቁስ መስሎ አስተምሯል። በቡኮ መስሎ አስተምሯል። በጣም ቀላል የሚባል ነገር ግን የማይረሳ ምክንያቱም የትምህርት መሰረታዊ አላማ ሶስት አይነት ለውጥ ማምጣት ነው። ደህና አደራችሁ። እየሰማችሁ ነው ሶስት አይነት ለውጥ ማምጣት ነው። አንድ ሰው ተምሯል ሲባል ሶስት አይነት ለውጥ ማምጣት አለብን። አንድ ሰው ዩኒቨርሲቲ ገብቶ በዲግሪ ጭኖ ሲወጣ ጭንቅላቱ ከስቶ ሰውነቱ ወፍሮ ከወጣ ደልቦ ነው የወጣው ማለት ይሄ በጣም አደገኛ ነው። አንዳንድ ጊዜ ሱፍ መልበስ አይደለም፣ አስተሳሰቡ ቡትቶ ለብሶ ሱፍ ለብሶ ቢመረቅ እሱ ቆሻሻነት ይባላል። ሰውነቱ ወፍሮ ጭንቅላቱ ከስቶ ባዶውን ከወጣ አደገኛ ነው። ምክንያቱም ኪሱ ከሞላ የነፍሱ መጉደል ሆዱ ከጠገበ የአይምሮ መራ ሰውነቱ ከለበሰ የህሊናው መራቆት የማያስጨንቀው ተራ ትውልድ ይፈጠራል ማለት ነው። የክርስቶስ ትምህርት በሶስት ነገሮች ላይ የተመሰረተ ነው። አንድ አስተሳሰብን መለወጥ፣ ሁለት አነጋገርን መለወጥ፣ ሶስት አሰራርን መለወጥ፣ በሐልዮ በነቢብ በገቢር ማለት ነው። ይሄ የትምህርት ውጤት ነው። ዛሬ በሀገራችን ዘመናዊ ትምህርቱም ሆነ መንፈሳዊ ትምህርት ለውጥ ያላመጣውና የስነ ጽሑፍ ውድድር የመሰለ ስብከት ውስጥ የገባ ነው። እነዚህ ለውጦች ማምጣት ባለመቻላችን ነው። ሰዎች ተሰብከው አስተሳሰባቸው አይለወጥም፣ ንግግራቸው አይለወጥም። ተሳዳቢ ሆነው ሂደው ተሰብከውም ሲመጡ ተሳዳቢዎች ነው። ከቆመበት ነው የሚቀጥሉት። የሚገርማችሁ ይሄ የትምህርቱ ችግር ነው። ትምህርት ቤት ሲገባ ያልተለወጠ ተማሪ መኖሩ ነው። ሲወጣም ሳይለወጥ ነው የሚወጣው። ነገር ግን ትምህርት ሐዋርያው ቅዱስ ጳውሎስ እንዳለው በልባችሁ መታደስ ተለወጡ ንጹህ ልብ ፍጠርልኝ ሲል ጌታ አስተሳሰብ ይለወጣል። ሰዎች ልብሳቸውን ይቀይራሉ፣ ቤታቸውን ያጸዳሉ። አይምሯቸው ግን ቆሽሾ ሸረሪት አድርቶበት፣ በረሮ አድርቶበት፣ ቆሽሾ ትቢያ ነፍቶበት፣ አቧራ ነፍቶበት የሚገኘው ጭንቅላት የሚጸደው በትምህርት ነው እና ጌታ ስራ የብሎ ነው ያስተማረው ቅድም እንደተናገርኩት ያልተወሳሰበ ያልተራቀቀ ሰዎችን ከብሎ የማያስጨንቅ ካቅም በታች ሆኖ ደግሞ ደግሞ ይሄ ምንድን ነው ተብሎ የማይናቅ እንግዲህ ትምህርቱ ሁለት ሺህ ዓመቱ ነው። ዛሬም ትኩስ ነው። ይበላል ዛሬም ሕያው ነው። ይፈውሳል። ዛሬም የወደቁትን ያነሳል። ዛሬም የረከሱትን ይቀድሳል። ዛሬም የተሰበሩትን ይጠግናል። ዛሬም የጠፉትን የት ነኝ ያለሁት ምን እየሰራሁ ነው ብለው ራሳቸውን ገምግመው ሕሊናቸውን ከሕሊናቸው ጋር ታርቀው ከሰው ጋር ታርቀው ከፈጣሪያቸው ጋር ታርቀው በምድር የተረጋጋ የሰከነ ሕይወት እንዲኖሩ ከሞት በኋላ ደግሞ የተረጋገጠ ዋስትና ያለው ሰማያዊ ተስፋ እንዲኖራቸው የሚያደርገው የትምህርቱ ሁኔታ ነው እና ጌታ በዚህ ትምህርት ምንድን ነው ያስተማረ? ቅድመ መራች እንደነገሩን በዘመኑ ለነበሩ ሰዎች በእነሱ በኩል ለእኛ ነው የደረሰ እና ሰውየው ያ ብንሲ በአለ ወይን በአንድ ባለ ሀብት ነው፣ ሰፊ ወይን ቦታ ያለው ነው። ለሰዎቹ ይህን ወይን ቦታ አልሙ፣ አብረን ተጠቅማችሁ ጥቀሙ ብሎ ሰጥቷቸው ሄደ። የሚገርመው ነገር አጥር ሰርቶለታል።

እና መደንገጥ አለባችሁ። ሰው ካልደነገጣችሁ አይምሯችሁን ጠይቁ። ጀግንነት አለን በድን መሆን እና እኔ ደንግጬ ያለው ግን ተቋቋምኩት ጤነኛ ስለሆንኩ ነው። ገና አደራችሁ፣ እስኪ አጨብጭቡ አንድ ጊዜ ጋር ቢገቡ ቢገቡ ቢገቡ። ከዚህ በፊት ተናግር ያለው ሰው አለመራብ ጤነኝነት ነው። አቤት ጤነኝነት ነው አለምራ ጤነኝነት አይደለም። ረሃብን አጥፋለን ተብሎ አይጸለየ፣ ምግብ ስጠን ተብሎ ነው የሚጸለየ። ረሃብ ከጠፋ ደግሞ ሌላው ችግር ነው፣ የምግብ ፍላጎት ተዘግቶ። ሀብታሞቹ ባሞ የሚሰቃዩት እኮ የምግብ ፍላጎት እየጠፋል። ምክንያቱም ሀብታሞቹ ቤት ምግብ አለ፣ ድሆቹ ቤት ሆድ አለ። ግድግዳውን ቀዶ የሚያገናኝ ጠፍቶ ነው እና እና ስሩ ጉዳይ ነው። ጠረቀው ሰው አልተጎዳም እግዚአብሔር ይመስገን። ሰውየው ይሄ ባለሀብቱ ሰውዬ ለሰዎቹ ረሱ ቆፍሩ አልሙ ብሎ ሰጥቷቸው ሄደእና ከብዙ ጊዜ በኋላ መልእክተኛ ላከ፣ ከወይኑ ፍሬ ላኩልኝ ብሎ ላከ። እና ሰዎቹ ክፉዎች ስለሆኑ መሬት ሰጥቷቸው አትክልቱን አልሙ ብሎ ሰጥቷቸው ተጠቅመው መጥቀም ሲገባቸው ምን አደረጉ? መልእክተኞቹን ደበደቧቸው። የሚገርማችሁ አሁንም ሌላ ምናልባት እነዚህ ፈራሳ ስለሆኑ ቁጥራቸው ትንሽ ስለሆነ ነው ብሎ ዘይበዙ ከቀድሞዎቹ በቁጥርም የበዙ በስልጣንም በኃላፊነትም የበዙ ብዙ ሰዎች አለ። እነዚህንም ደብደው ግማሹን በድንጋይ ወግረው ግማሹን ገርፈው ግማሹን ሰቅለው አሰቃይተው መለሷቸው። ግማሾች ገደሏቸው። በሶስተኛ ደረጃ ፈናወ ወልዶ እነዛ መልእክተኞች ናቸው። መጨረሻ ላይ ሰውዬው መልእክተኞቹን ልኮ ስላልተሳካ ልጁን ላከ። ነው ባቸው ልጁን ላከ። ምክንያቱም ልጅ ማለት ምትክ ነው፣ ወራሽ ነው። ያፍርዎ ያፍሩታል፣ ያከብሩታል፣ ይሰሙታል፣ ይታዘዙታል ብሎ እሱን ላከ። እንደውም ሰዎቹ ክፋት ጨምረው ተንኮል ጨምረው ይሄማ ይሄ ወራሹ መጣ፣ ይሄን ከገደል አባቱ አርጅቷል ይሞታል፣ ይሄን ወራሹ ከገደለው ንብረቱ የኛ ይሆናል ብለው ከወይኑ ቦታ አውጥተው እዛ ብንገለው ደሞ ወይኑ ወይኑ ያደርቅብናል፣ የሰው ደም መጥፎ ነው ብለው ከወይኑ ቦታ ውጪ አውጥተው ገደሉት። ሰውዬው ያን ልጁን ደብድበው ገደሉት። ባጭሩ መመናል። እኔ ቅድም ታሪኩን እሳቸው ስለተረኩላችሁ በዚህ ጊዜ ማጥፋት ያለብን አይመስለኝም ጊዜውን ለመጠቀም መመናል። እግዚአብሔር ለእኛ ያላደረገው ነገር የለም። የዚህ የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምሮ ያለውን ለመረዳት ትንቢተ ኢሳይያስ ምዕራፍ አምስት ግልባጩ ተጽፏል። ሊገርማጭ በሙሉ ይላል። እዛ ላይ ምን ይላል? ወይኔን ለወይኔ ይላል ጌታ። ለወይኔ ሁሉም ነገር አደረግኩለት፣ አጠራጠርኩለት፣ መጥመቂ አዘጋጀሁለት፣ ወሰ ማይፈደ መጠበቂያ ማማ ሠራሁለት፣ ወሰመሮ አቀብተ ጠባቂ አደረግኩለት። ለመሆኑ አንድ ሰው ለወይኑ ይሄን ሁሉ እንክብካቤ የሚያደርገ ምን እንዲያደርግለት ነው የሚመና ፍሬ እንዲሰጠው ነው አይደል? ትረዱኛላችሁ? አንድ ሰው ግቢው አንድ ተክል ተክሎ ለምሳሌ ግቢ ያላቸው ሰዎች እንደ ኮክም ሆነ ሌላም ተክል ተክላችሁ ማዳበሪያ ታደርጉለታላችሁ፣ ውሃ ታጠጡታላችሁ። ይሄ ውሃ ማጠጣታችሁ፣ ማዳበሪያ ማድረጋችሁ የዚህ ሁሉ የዞረ ድምር ውጤት ማጠቃለያው ምን ማግኘት ነው? አቤት፣ ምን ማግኘት ነው? ፍሬ የማግኘት ነው። እንግዲህ እግዚአብሔር በብሉይ ኪዳን በኢሳያስ አድሮ የነገረን ይሄ ነው። ለእስራኤላውያን መና ከደመና አወረደ፣ ውሃ ካረት አፈለቀ። ትምህርት በስጋቸው እንዳይረባቸው መና ዘነበላቸው፣ እንዳይጠማቸው ውሃ አፈለቀላቸው። አይምሯቸውን፣ ነፍሳቸው፣ ህሊናቸው እንዳይራብ እግዚአብሔርን ቃል በማጣት እንዳይጎዱ ነቢያትን አደረገላቸው። አስታራቂ እንዳያጡ ካህናትን መደበላቸው። ስርዓቱን ሰጣቸው። አስርቱን ትእዛዛት ሰጣቸው። ሁሉን ነገር አደረገላቸው። ናሁ ጻናይ ክወለ ወይኔ ይፍራ ያስካለ ወይኔ ፍሬ እንድሰጥ ጠበኩት ያፈራል ብዬ ወፈረ አስዋከ መጨረሻ ላይ ግን እሾህ አብቅሎ አገኘሁት አለ። ለመሆኑ ምዕመናን እግዚአብሔር ለእኛ ያላደረገው ነገር አለ ወይ? ይህ ጎሎባል ይህን አስቀርተህብናል ብለን ለክስ ለአመፅ የሚመች አምላክ ነው ወይ እግዚአብሔር ሲባል? አይደለም። እግዚአብሔር ለሰው ሁለት አይነት ስጦታ ሰጥቷል። አንደኛ፣ በመጀመሪያ የፈጠረውን ሰጥቷል። አዝርቱን አትክልቱን፣ እፅዋቱን ብሉ ጠጡ ብሎ ተደሰቱ ብሎ ሰጥቷል እግዚአብሔር አበባውን አይናችን እንዳይራብ ሆዳችን እንዳይራብ እንዳንጠማ የምግቡ አይነት የአትክልቱ አይነት የስጋው የወተቱ አይነት ዓለምን ያጥለቀለቀው ምግብ በጠቅላላ ሊቁ ዮሐንስ አፈወርቅ እንዳለው በማመልከቻ የተፈጠረ አይደለም። እግዚአብሔር የሚራብ ሆድ ሲፈጥር የሚበላ እህል ሲፈጥር፣ የሚራብ ሆድ ፈጥሯል። የሚጠጣ ውሃ ሲፈጥር የሚጠጣ የሚጠማ ሰውነት ፈጥሯል። የሚታይ ብርሃን ሲፈጥር የሚያይ አይን ፈጥሯል። የሚሰማ ንግግር ሲፈጥር የሚሰማ ጆሮ ፈጥሯል። እግዚአብሔር አሱቦ አስኪጦ አሳምሮ ነው የፈጠረ። እግዚአብሔር ይጎደነብህ የማይባል ድንቅ አምላክ ነው። እግዚአብሔር በልቦ ለእግዚአብሔር ግሩም ግብርከ እግዚአብሔርን ስራ ግሩም ድንቅ ነው በሉት፣ ብሎ ቅዱስ ያን እንደተናገረ ግሩም ድንቅ አድርገህ ፈጥረኸኛልና አመሰግናለሁ ብሎ አሁንም በሌላ መድረክ መዝሙር እንደተናገረው እግዚአብሔር በመጀመሪያ ደረጃ ይሄን ሁሉ እሑድ ጀምሮ ዓርብ ያጠናቀቀውን ፍጥረት በጠቅላላ ፈጥሮ ብላ፣ ጠጣ፣ ግዛ፣ ንዳ ብሎ ምክትል ፈጣሪ አስተዳዳሪ አድርጎ የሾመው ሰውን ነው። ይሄ መጀመሪያው ስጦታ ነው የሚያመናል ነገር ግን እግዚአብሔር በዚህ ስጦታ የሰዎች ህሊና እንዳላረፋየ፣ የሰዎች ነፍስ እንዳልጠገበ፣ ህሊናቸው እንዳላረፋየ በአዳም ውድቀት ምክንያት። ምክንያቱም ሰው በመብላቱ በመጠጣቱ፣ በመልበሱ ጥያቄው ሊመለስ አይችልም። ምግብ፣ ልብስ፣ መጠለያ ውቤት መሥራት፣ ውድ መኪና መያዝ፣ ገንዘብ ማከማቸት፣ እነዚህ ሁሉ ዝና፣ ሹመት፣ ስልጣን፣ ውበት እነዚህ ሁሉ ለህሊና እርካታ፣ ለአእምሮ እረፍት፣ ለመንፈስ እርጋታና ጸጥታ ማረጋገጫ ዋስትና ሊሆኑ አይችሉም። ይመናል እግዚአብሔር ለዚህ ነው ከሰማይ ወረደ፣ ከድንግል ተወለደ፣ ሰው ኮነ፣ እኛ ባለፍንበት መንገድ ሁሉ አለፈ። ሰርግ ቤት አየ ነው ለቅሶ ቤት አየ ነው በሽተኛ ስጠይቅ አየ ነው ወንዝ ለወንዝ ሲከራተት ሲወጣ አቀበ ሲወጣ አየነው። እግዚአብሔርን ማንን ለማዳን? ሰውን ለማዳን ይህን ሁሉ አድርጎ ቀራንዮ ላይ ተሰብሮ ሥጋውን ቆረሰ፣ ደሙን አፈሰሰ። እጅግ ነስረት አፉን ናሀሞት ሰጥቶ አዳነን። ይህ ሁለተኛው ስጦታ ነው። በአጭሩ ከዚህ በፊት እንደተናገርኩት ሌላውን ፍጥረት ብሉልኝ ጠጡልኝ ብሎ ፈጠረ። ይሄ እንዳላጠገበን እንዳላረካን እንዳላሳረፈን እፎይታ እንዳልሰጠን ሲያይ መጨረሻ ላይ ብሉኝ ጠጡኝ ብሎ መጣ። ራሱ ግብዣ ራሱ ጋባዥ ሆኖ መጣ እግዚአብሔር። ራሱ መጋቢ ራሱ ምግብ ሆኖ መጣ እግዚአብሔር። ራሱ መጠጥ ራሱ አሳላፊ ሆኖ መጣ እግዚአብሔር። ሥጋዬን የበላ ደሜን የጠጣ የምን ሕይወት አለው አለ። የዘላለም ሕይወት አለው አለ እግዚአብሔር። ለዚህ ነው አሁን እነዚህ ሰዎች ቅድም፣ ለብ ጠባቂ አደረገ እግዚአብሔር። እኛን እኮ በስጋችን ይሄን ሁሉ ነገር አደረገ። ሙሉ ሰውነት አሳምሮ ፈጠረ። አየሩ፣ የምንተነፍሰው አየር፣ ብርሃኑ፣ የምንጠጣው ውሃ፣ ይሄ ሁሉ በነፃ በልግስና ከሱ የተገኘ ነው። ነገር ግን ይሄ ሁሉ ከሐዋርያው ቅዱስ ጳውሎስ እንዳለው መጠወ ርእሶ በእንቲአነ፣ መጀመሪያ የእሱ የሆነውን ሰጠን። መጨረሻ ላይ ግን እሱን ራሱን ሰጠን። መጀመሪያ በእጁ የፈጠረውን በቃሉ የፈጠረውን ሰጠን። መጨረሻ ላይ ግን እጁን ሰጠን፣ ቃሉን ሰጠን። ብሉኝ፣ ጠጡኝ፣ በልታችሁኝ ጥገቡ፣ ጠጥታችሁኝ እርቁ፣ ለብሳችሁኝ ከመራቆት ነፃ ሁኑ ብሎ ማረጋገጫ ሰጠ ግዜ ለዚህ ነው አሁን እነዚህ ሰዎች ግን መልእክተኞቹ ሁሉ ገደሉ። ዛሬ የእግዚአብሔር ቃል ያልተሰበከበት የለም። ቅድም ወንድማችን እንደተናገረው እኔም ይገርመኛል። እኔ አሜሪካ ስመላለስ አሜሪካን ሀገር የሚገርማቸው ነገር እዛ ሀገር የተወለዱ ልጆች መርጌቶቹ ነዋል። መዝሙር ይቆማሉ ማህሌት ይቆማሉ። ምእመናን እንደ መዝሙር ሲባል በጣም ከይቅርታ ጋር እንዳትቀየሙ ዘማሪዎቹ ይሄ ወጣቶቹ የሚዘምሩትን የአማርኛውን መዝሙር እያልኳቸው አደለ፣ በጣም ይቅርታ። ሁለት ዝማሬ መዝሙር የሚባለው ውስጥ ቅዱስ ያሬድ ከብሉይ ለቅሞ ከአዲስ ቀስሞ ከመጻሕፍተ ሊቃውንት ከመጻሕፍተ መነኮሳት ከእሱ በፊት ከተጻፉ ገርላት ቀምሞ ያዘጋጀው ንባቡ ጆሮ የሚሞላ፣ ምስጢሩ አይምሮ የሚያጠግብ፣ ዜማ ህሊናን የሚያረካ ቀለም አለ። በግዕዝ ቋንቋ ይት መዝሙር የምንለው ያንን ነው። ለምሳሌ የዛሬው መዝሙር ጸገየ ወይን ይባላል። ወይኑ አበበ ይህን ሰሞን ተራራው የሚያብብበት ሜዳው ባበባ የሚሸፈንበት ይህን ሁሉ ያደረክ እኮ ጌታ ሆይ፣ አንተነት እኛን በጠይም በጥቁር በቀይ ቆዳ ያሷል ምድሩን በተለያየ አበባ የሸፈንክ ዘመናትን የምትቀያይር፣ ክረምቱን አሳልፈ በጋውን ያመጣ፣ ሌሊቱን አሳልፈ ቀኑን ያመጣ የጊዜያት ባለቤት ሰማይን በከዋክብት ምድር በአበባ ያስጌጥ ያስሸበረክ ብለን የምናመሰግንበት ዘመኑን ያመጣጠነ ጊዜውን ያመጣጠነ መዝሙር ይዘመራል እና ዛሬ ቅድም እንደተናገርኩት እግዚአብሔር ለእኛ ያላደረገው ነገር የለም። ያልተሰበከ ስብከት የለም። እኛ በተለይ እንዲያው እገሌ ወጣ እገሌ ገባ ስንል እጥፍ አድርጎ መካሻ አድርጎ ያስነሳል እግዚአብሔር። እኔ አሁን ሰሞኑን ስለ ስዕል ውይይት ነበር፣ በየመድረኩ ላይ የሚቤታች ስል ተቀደደ፣ ምክንያቱም መጀመሪያ እችን ስዕል ከመቀደዷ በፊት እሷ የሚነግራት አታ ነው እንጂ ህሊናዋ ተቀዷል፣ ማንነቷ ተቀዷል፣ ሰብናዋ ተቀዷል። ማህበረሰቡ ሞራሉ፣ ስነ ምግባሩ፣ ማንነቱ ተቀዷል። ማንነቱ የተቀደደ ሰው ደግሞ ስዕል ቢቀድ አይገርምም። እግዚአብሔር አንጠልጥሎ ሰቅሎ የገደለ የሰው ልጅ ስዕል ቀደደ ተብሎ ሊደነቅ አይገባም። ሰይጣን ሌላም ነገር ያደርጋል። እናንተ የምሰሙት ቅርሻት ቅርሻቱን ነው እውነቱን ለመናገር እነዛ ከዚህ ወተናል ብለው የሚቀረሹትን ልጆች ለምን ተሰሙቻለ? እኔ ባለፈው ተናግሬያለሁ እኔ ባለፈው ተናግሬያለሁ ከመስመር የወጣ ፍሬን የበጠሰ መኪና ቀይ መስመር ለምን አለፈ? አይባልም። ደህና አደራችሁ። መኪና ሲነዳ ስንት አይነት መብራት ነው ያለው? አይናሞች፣ ስንት አይነት መብራት ነው ያለው? አንደኛ እ ረጅም አይታየውም ብረማ ታጭው አረበረኝ ቀይ አለ አይደለ? ቀዩ ምንድን ነው? ቀይ ሲበራ ምንድን ነው? ቆም ነው አይደለም? አረንጓዴስ? አቤት፣ ሄድ። ቢጫስ? ተጠንቀቅ ነው አይደለም። አንድ መኪና ቀይ ሲበራ ካልቆመ ምን ይሆናል? ሹፌሩ ይቀጣል አይደለም? መኪናው ፍሬን ከመጠሰ ግን ለምን ቀይ መስመር አለፍት ይባላል? አይባልም። እኔ ፍሬን የበጠሱ ሰዎች ቀይ መስመር ሲያልፉ ጥጊዛቸው አሳልፏቸው እንጂ አትላተሟቸው። እኔ ብዙ ጊዜ ተናግሬያለሁ። እኔ ከእነሱ ጋር አፍ የምንካፈትበት ሞራላችንም እውቀታችን ደረጃችንም አይፈቅድልን። ቁልቁል ወርደን ከአምስት ዓመት ሕፃን ጋር አኩኩሉ አልጫወትም። ይህን በግልጽ መናገር እንፈልጋለን። አያችሁ፣ አንድ ልጅ በጊዜ ዳቦ ካልበላ አፈር ሊበላ ይችላል። ቆሻሻ ሊበላ ይችላል። ስለዚህ እኔ እዛ ውስጥ ግቡና፣ እስቲ ማታ ማታ የብርሃን እና ቴምሮ ተተርኮ በቀደም ሰማሁት። እኔ ግማ ጥቂቱ እና ሰማሁት እንዴት እንደሚጣፍጥ እሱን እየቆራረጣችሁ ብታዳምጡ አይምሯችሁ ያርፋል፣ ጭንቅላታችሁ ይሞላል። ወፍ በበረረ ዘንድ በተወረወረ ኮሽ ባለ ቁጥር አትበረግጉም ወገኖች። አያችሁ ይህን ሁሉ አድርጓል እግዚአብሔር። ትምህርት አልነሳም፣ አስተማሪ አልነሳም ገሌ ወጣ፣ ገሌ ገባ ስንል እንደ አባ ገብረ ኪዳን አይነት አንዱ በቃኝ ትሙት ትንታ ይሁን ሶች አመጣ እግዚአብሔር። አዳምጣችኋል ወይ እናንተ? ሰምታችኋል ወይ እናንተ? እነዛን ነው መስማት ያለባችሁ። ሐዋርያው ቅዱስ ጳውሎስ ምን አለ? አንተ ሙሴ መልአክ ከሰማይ መልአክ መጥቶ እንኳን ቢያስተምራችሁ እኛ ካስተማርናችሁ ውጭ እንዳትቀበሉ አለ። መልአኩን አትቀበሉ ማለቱን አይደለም። መልአኩ ከእኔ የተለየ ትምህርት አያመጣም። ተፀንሻለች፣ ተወልጃለሽ ብሎ ገብርኤል የተናገረው ተፀነሰ፣ ተወለደ የሰበኩላችሁ በየሰበኩላችሁ የኛ ትምህርት የመላእክት ትምህርት ነው ማለት ነው። ስለዚህ ምን የተደረገ ነገር እናስተውል። ትምህርቱ አለ፣ ቅዳሴው አለ፣ ማይሌቱ አለ፣ ሁሉ ነገር ተዘጋጅቶ ነው ወገኖቻችን። እኛ መብላት መመገብ ግን መቻል አለብን። መቼም አንድ ሰው ስለ ዳቦ ብዙ ስለተወራለት ሊጠግብ አይችልም። ስለ መዳን ብዙ ስለተወራለት ሊፈወስ አይችልም። ኪዲን በኪሱ ቢሸከም አይፈወስም። ኪኒኑን መዋጥ ሽሮፑን መጠጣት መርፌውን መወጋት አለበት። ስለዚህ እቤታችሁ ሲገቡ ማታ ማታ እነዚህ የነ መምርና ቃጥበብን የነ መምር የኖክን የሌሎቹ ሌሎች ምን አሁን ለጊዜ ያልጠቀስኳቸው ወንድሞቻችን አሉ የሚደክሙ በየዩቱ እና እዛ ላይ ገብታችሁ አዳምጡ። ያንን ካዳመጣችሁ ውስጣችሁ ባዶ አይሆንም። ምክንያቱም የሞላ ጀሪካ ላይ መሙላት አይቻልም። እና ሌሎቹም ሀሳባችሁ እያመጡ የሚደፉባችሁ እውነቱን ለመናገር እኛም ሞልተን ስላልተገኘን ነውና፣ በእውነቱ ቆይቼ መጥቻ ስለዘንኩበች በጣም ይቅርታ። የመከረን ያስተማረን አባቶቻችን ክብርና ምስጋና ይግ የተደረገልን እንዲገባ አምላካችን ይርዳል። ቅጥር ተሰርቶል፣ አጥር ተሰርቶልናል፣ ጠባቂ ተሹሞልናል። ፍሬ ማፍራት አለብን። ፍሬውን ይጠይቃል እግዚአብሔር ኋላ ይመጣል። ምንሰራ ምን አደረግ ይችላል እግዚአብሔርና ኋላ ተርቤ ተቀምቼ አላጠጣችሁኝም አላበላችሁኝም፣ እንግዳውኝ አልተቀበላችሁኝም፣ ታምሜ አልጠየቃችሁኝም ብሎ ይጠይቃል እግዚአብሔር። ፍሬውን ያው ሊወስድ ይመጣል ማለት። በዕለተ ምጽአት ደጉና ክፉና ደጉ የሚለይበት ምርትና ግርዱ፣ ፍሬና ገለባው የሚለይበት ዘመን ይመጣል። እንዲህ እንደተግበሰበሰን ፍሬው ከገለባ ጥሬው ከብሱ እንደተደባለቀ አይቀርም። እንክርዳዱ ከስንዴ የሚለይበት፣ ስንዴው ወደ ጎተራ፣ እንክርዳዱ ወደ እሳት የሚገባበት የተጣራ የፍርድ ቀን ይመጣል። እንዲህ እንደተገፋን፣ እንደተበደን፣ እንዳነባን አንኖርም። አንገት እንደደፋን አንኖርም። ጨለማው ይገፈፋል። ሌሊቱ ይነጋል። ክረምቱ አልፏል፣ በጋ ይመጣል። የተስፋ ቀን ይመጣል። ነገር ግን ያንድ ይመጣ እኛ መምጣት አለብን። ደህና ዋል